ያልቦካ ቂጣ ቢመስልም ናብክተ ታቃል እንደ አንተ ውሸት ነው። ቆንጆ አትጠሉም አንጠላም፣ ግን እንደው አታምነውም ታጠለወቶ ሲገባ ራሱ ሄደ መጣ እያልክ

የሚሳረጉት እሞ ከቅናት ችግር ነው። እሞ ሶሻል ሚዲያ ላይ ታወቅሻቸው ማለት ነው። በጣም ሲጠፉ ሚት የምታደርጊያቸው ነው ማለት ነው። በፊት ላይ የሚሳረግ ነበር፣ አሁን ትቻለሁ። ለምን ልብ እየተጎዳ ከዛ በቃ ልብ እየተጎዳ ሲያስቸግረኝ ልብ እየተጎዳ ሲያስቸግረኝ፣ በቃ ከጆን በኋላ እኮ ተስፋ ቆረጥኩ። ታውቂያለሽ ከማ በኋላ ጆን ጆን እና ቴዲ በተለይ ጆ፣ ቴዲስ? እሺ ተነጋግረ በዛ ደብሮት ተቀይሞት ነው ተቀይሞ እና ቢሆን ታዲያ ቴዲ እኮ በናትሽ ቪዲዮ ውጪ እንኳን ሲለኝ እወጣለታሉ አንዳንድ መውጣት ሳልፈልጉላት ማለት ነው